ድልስ ብዬ እኮ ነው። እኔ ጋር ስለሚወርድ ነው አንበሳ። እሺ፣ አንድ ቻንስ ልስጥ። አንድ ድል እናድርግ። እየዘመር እኮ ነው አይደለም፣ ልዘምር እኮ ነው እኔ ጋ። እየዘመርኩ እኔ ጋ አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር ዘምር፣ እሻውን ዘምር ዘምር። በቃ ቀጥል። እኔ ያለው እስክሪን ሻት አደርጋለሁ። ለምን አቆምክ እንዳትለኝ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር፣ ስለ መድኃኔዓለም እኔ ጋር ያላችሁ ተወዳጆች አንዴ ከአንበሳ አድርጉና፣ ከዛ እንዳቋርጥ ታደርጉኛላችሁ። አንዴ አንዴ ታደርጉኛላችሁ። ዘምር ፓስተር። አስተካክል፣ አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ ሪካርድ ምናምን እንደዚህ አርጋ አታሳይ። ኦኬ ልበለው አልኩት። ዲስኮኔክቱ ይለኛላ። አይልህም ጌታን አለኝ። ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። ካንስል ካንስል አልኩት። በቃ ይበቃል። ላይሰንስ ስታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። በአዘር የሻርፋለሁ ዘመር ለን፣ እኔ ጋር ተዘጋጁ ኃያላን። እኔ እንዳቋርጥ አረጉኝ። ያላችሁ ዘመር ፕሊዝ። ሰላም ለኪ እያለ ሰላም ለኪን እያለ ሃርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ አርና ወርቆ ስታስማማ የገብርኤል ተሰማ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደ አልወረደም አልወረደም። ከወረደ የወለ ነጥብ ከፍ ይላል። ፓስተር ፕሊዝ ዝም ብለህ ዘምር፣ ስለፈጠረ አምላክ የሆነ ሰው የኮን ኢሞጂ ልከውል ነው። ኢሞጂ ልከውል ነው። ዘምር፣ ዘምር በል ዘምር። እኛ የአምስት መቶ ዘጠና ስምንት ኮይን አንበሳ፣ ዘምር። ተሰማሪ ነው። የቆንቆ ተሰማ የመላኩ ድብዝ ተሰማ አረዘ በጣም ነው የሚያምርብ፣ ሀሳብ በእውነት ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል፣ ድንግል ማርያም ወይ ሰላም ለኪ ሰላም ለአንቺውን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ የለም። ቆይ የሚበልጥ አለ አላልኩኝም ፓስተር እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለሁ ችግር የለውም ይደዝማተር ፓስተር ናመሰሙ የሚበልጥ መዚ አለ